እኔ የምለው ቤተሰብ ወንድ ልጅ ከሚስቱ ሲጣላ ቤቱ ነው እንጂ የሚቀመጠው እናት አባቱ ጋር ይሄዳል? እንደ ኔ ማውቀው ሴት ልጅ ከባሏ ስትጣላ እናት አባቷ ጋር ትሄዳለች ማለት ነው። እና አብርሽ ባህላችንን አታበላሽ። ኛ ያው ኢትዮጵያዊነት የራሱ የሆነ ውበት ያለው በዓል አለው ማለት ነው። እና አሰላም አለይኩም ወራመቱ ለበረካቱ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። የትላንትና ያው ባየነው ቪዲዮ አብርሽ እና ሩታ እዚህ ጋ ይብቃን ብለው መጥተዋል ማለት ነው። የእናንተ ነገር ሚዲያ ላይ እንደዚህ ነው የሚያበቃው ሚዲያ ላይ ነው የተጋባችሁት፣ ሚዲያ ላይ ነው የተዋወቃችሁት፣ ሚዲያ ላይ ነው እናውቃለን። ግን ቤተሰብ የሚባል ነገር አለ፣ ሽማግሌ እስከላክ ድረስ ቤተሰብ የሚባል ነገር አለ። ልጅ ነይ ምናምን ምናምን ቤተሰቤ ምናምን ልትል ትችላል። አንድ ወንድ ልጅ ካገባ በኋላ ልጅነት የለም ማለት አግብታል። አሁን የልጅ አባት ልትሆን ነው። ልጅ የሚባል ነገር የለም። ቤትን ራስን ማስተዳደር ያለብክ አንተ ነክ። እና እቺ ልጅ በጣም ሩታዬ ማለት ነው የሆነ የሚረዳ ሰው የለም ይመስለኛል። ሁልጊዜ በሰዎች ተገፍታ መሰለኝ የሚታረቁት እንደዛ ነገር ነው የሚመስለኝ እንደተናገረችው ማለት ነው። እና እንደዚህ ስታለቅስ በጣም አዝና ሳያት ምናምን በጣም ነው ያዘንኩት ማለት። ስራ ነው አውቃለሁ፣ ግን ስራ ሆኖ ብዙ የምታለቅሱ ልጆች አላችሁ፣ ብዙ ማይገባችሁ ልጆች አሉ። እኔ ራሴ ስራ መሆኑን እያወቅኩኝ ማለት ነው የምናደደው ነገር የምሬ ነው ምላችሁ፣ በጣም ነው የምናደደው በሚሰሩት ስራ ማለት ነው እና ሩታ እንዳታለክሺ ምክንያቱም ማልቀስ የለብሽ። በአንቺ ለቅሶ ብዙ የሚደሰቱ ሰዎች አሉ። ለማን ደስታ ብለሽ ታለቅሻለሽ? በቃ የሰው ልጅ ፈጣሪ እስካለለት ጊዜ ነው የሚኖረው ማለት ነው። እስከተባለለት ጊዜ፣ እስከተፈቀደልን ጊዜ አይደለም። ትዳር ውስጥ ይወት በህይወት እንኳን የምንቆየው እስከተፈቀደልን ጊዜ ነው፣ እስከተጻፈልን ጊዜ ነው ማለት ነው እና በዚህ ልክ ግን አብርሽም አንድ ሚስቱ ጥላው ሄደች፣ ወንድ እንዴት ነው ቆይ፣ እንዴት ነው ቆይ፣ ሊዝናና የጽጌን ልደት ለማክበር እንደዚህ እየጨፈረ ምናምን መጠጥ እየጠጡ ውስኪ ምናምን እየጠጡ እንደዚሁ እንዴት ነው የሚሆነቆ? ሊሆን አይችልም ማለት ይሄ። በቃ እናንተ ይሄ ነገር እራሱ ሊገባችሁ ይችላል፣ ብዙ የምታለክሱ ልጆች ማለት ነው። በቃ ሩታ እና ብርሽ አልተለያዩም፣ አይለያዩም ሲጀመር ማለት ነው። ግን የሚሰሩ ስራ ትክክል አይደለም፣ የሚሰሩ ስራ ጥሩ አይደለም። በቃ እነሱ የሚያስቡት ዶላራቸውን ብቻ ነው። ስራቸው ግን ምንም ምንም፣ በቃ ማለት ምንም ትምህርት የለውም ምንም ያስተምር ነገር የለው። ምንም እዚህ ግባ የሚል ነገር የለውም ለህዝቡ ማለት ነው። ግን እነሱ ደግሞ ያው ብሩን ነው የሚያዩት። የእኛ አበሻ ግርግር ይወዳል። በተለይ ሩታ እና አብርሽ ተለያይተው ምናምን በጣም የሚወዱ ብዙ ልጆች አሉ ማለት ነው። እና ለዛ ለዛም ይመስለኛል ይህን ስራ የሚሰሩት ማለት ነው። እና ቤተሰብ አላቅም ብቻ እኔ እንጃ። ዛሬ ደግሞ ያው ይመጣሉ ወይ አይመጡም ማለት ነው። አብሮሽ እንደዚህ ፈታ እያለ ነው። ብዙ የምታለቅሱ የምትጨነቁ፣ አትጨነቁ በቃ የዩቱብ ባሪው ነው ማለት ነው። የዩቱብ ባሪው ነው፣ በቃ ስራ ነው። ብርን ለማግኘት ደግሞ ብዙ ነገር ይደረጋል። ግን በዚህ ልክ ባይኬ ጥሩ ነው። ራስ ወዳድ ባትሆንም ጥሩ ነው። ብዙ የሚወዷቸው ሰዎች አሉ። ለእነሱን ብታስቡላቸው ጥሩ ነው ማለት ነው። እና እኛ የመዳም ቅመሞች ሞኝ አይደለንም። ጅል ወይም ዥልጥ አይደለንም። ገባች? ሁሉም ነገር ይገባናል። ሁላችሁም ውሸት አምናችሁ የምሰሩት ስራ ሁሉ ውሸት እንደሆነ እናውቃለን። ዩቱበሮች ማለት ነው። ድራማ እንደጀመራችሁ እናውቃለን። ግን ስለምንወዳችሁ የሆነ ነገር እንዲሆነ ሲባል ማናም ነው ራሳችንን በቃ የእውነት ነው ብለን እንትን ስለምንል እናዝናለን፣ እናለቅስላችኋል። ስለምንወዳችሁ ነው። ሞኝ ሆነን ወይም ሳናቀርተን ምናምን አይደለም። እና አሪፍ አሪፍ ነገር ይዛችሁ ብትመጡ አሪፍ ነው።